ዘከራ ይባላለው ከጋምቤላ ነው የመጣው። ክብር ለጌታ ይሁን። ከፈቃዳችሁኝ አንድ ጊዜ ብቻ መጀመሪያ የአየት ነገር ብቻ አደርጋለው። ከቅርታ ጋር ስትሰመኝ ደስ ብሎኛል። ክብር ለጌታ ይሁን። አንተን በመሳመ በጣም ደስ ብሎኛል። እኔ ብል ሳሟ ይወዳል የሆን ለኝ ነገር። መጀመሪያ እኔ መውጣት በክርስቶስ ቤተክርስቲያን ምስራችንና ባልራይ ነኝ። ለስምንት ዓመት እያገለገልኩ ነው የቆየው። ጋምቤላ ነው። ጋምቤላ ላይ ሳውዲ ሱዳን ላይ ቸርች አለ፣ ጋምቤላ ላይ አለ። ሌላ ቦታም ነው ወደ አጨብጭቡ። አምስት የሚያክልበት ቦታ ዛሬ ብቻ አይደለም፣ ባለፈው መጥቼ ያኔ አንተ አሜሪካ ነበርክ። አምስት ቀን ስድስት ቀን ጠብቄ አጥቼ ተመለስኩ ወደኋላ። ትላንት ወደዚህ እመጣለሁ ብዬ ሮብለታ ሲነሳ ትኬት ቆርጣለሁ ሲል ቴሌ ብር ላይ ለሰው ብር ትራንስፈር ሲያደርግ ወደ ማላቅበት ስልክ ገባ። እንደምንም አልቀርም ብዬ ሌላ ትኬት ቆርጬ ወደዚህ መጣሁ። ወደዚህ ሲመጣ አሁንም ሰይጣን ክሱ አልተወም። አምባሳደር ሱፎች ኮት ብቻ እና ሸሚዝ ብቻ እንት ብሎ ቢጃማ ቱታ ለብሼ ነው መጣው። ቱታ ሱር ብቻ አለ ሱር የለኝም፣ አምባሳደር ከዛ ማታ አይቼ ሱቅ እጅ ጅንስ ገዛውና አልቀርም፣ ዛሬ የኮንፕራስ ብዬ እዚህ አልቀርም ለጌታ እስቲ ክብር አምጡ። የሆነ ነገር ምንድነው ካላችሁ እኛ ሌሎችን እንጸልያለን፣ ለእኛ እንጸልያ ያስፈልጋል። እኔ ባይ ዘ ዌይ ሚዲያ ብዙም አልመለከትም ራሴ ያገለግላሉ ጸልይ ያለው ከዛ ውጭ ቤት ላይ ቁጭ ብ ነው የሚቀመጠው። አሁን እግሬ በጣም ስታመም ነበረ። ቀድመ እህታችን እንዳለችው አንደኛው እግር በጣም ስሳመኝ ነበረ። ዶክተር ሙሉቀን ጋር ሂጅ ታየው። ነርብ ኬዝ ነው አለ። ወደ አዲስ አበባ መሄድ አለብ አለ አለን ብዬ ሲጸልይ፣ አሁን ሌላ ህመምም አመኝ። አንጀት ላይ ችግር አለብኝ፣ ኦፕራሲዮን ትደረጋለ ተብዬ ሆስፒታል ገብቼ ስታይ ኦፕራሲዮን እናደርጋለን ያለው ፈጽሞ ይሄ አይሆንም ብዬ እንደገና ተመልሼ መጣሁና ሚዲያ ብዙ አልከታተልም ብዬ አለው። ነቢዩን ከፈትኩና ጂፒኤስ ካፍቼ እውነት አንተ ዛሬ ብዙዎች በይና ላይ ያወራሉ እውነተኛ ከሱ ጋር ካለ እኔ ይሄን ቲቪ ነክቼ አድራለሁ እግረንም አንጀትን ቁስል እግዚአብሔር ካልፈወስክ ከኔም ነብነት ውሰድና እኔ ፓስተር መሆን ይችላለሁ ብዬ ጸሎት አደርኩ። ከዛ በኋላ ሌሊት ላይ መጣ ነቢዩ ሔኖክ እግረን ነካ። እግሬ ጸናማ ሆነ። የአንጀት ከዝ ቁስሉ ያለ የተባልኩ እኔ በአራተኛው አምስተኛው ቀን ወንድሞች ነው ይዘው ሄዱኝ። ስሄድ እንደገና በእንትና አዩ ምንም ቁስሉ የለም ጸናማ ነው አለው። እና እኔ ማለት የሚፈልገው እዚህ ብዙ አላወራም። አንተ የብዙች ተስፋ ነኝ። እውነት ነው አንተ የብዙች ተስፋ ነኝ በቃ ባንተ ላይ እኔ እውነት ላለሁ፣ በቃ ብዙዎች ተስፋ ያገኛሉ። እኔ አሁን ቤቴ ለም ሁሉ ጊዜ ይላለሁ ከወንድሞቼ ጋር ነብይ ሔኖክ የብዙዎች ተስፋ ነው ብላለሁ። ስሙ የተባረከ ይሆን። እሱ ብቻ አይደለም አንድ ነገር እንድትፈልጋለሁ እኔ ራሴ ሚዲያ ፈልጋለሁ፣ ሚዲያ ፈልጋለሁ። እሺ ብዙ ህዝብ አለኝ እንድትባርከኝ ይፈልጋለሁ። እና ብዙ ህዝብ አለ፣ ሜመና አለ። ከመንገድ ዳር የወደቁትን ብዙዎች አንስቼ ሰው የሆኑ ነበረ ሳውዝ አፍሪካ ላይ ያሉ አሉ፣ አሜሪካ ላይ ያሉ፣ እንግሊዝ ላይ ያሉ አሉ። ግን በእኔ እግዚአብሔር ተጠቅመው የሄዱ ልጆች ማንም ደውሎ አያውቁም። አንድ ቃል እንድታወጣ እና ፀሐይንሽን መልካሙን እንድትባርክ፣ ፀሐይንሽ ከአዳማ ናት፣ መልካሙ ከእንግሊዝ ነው። ነቢይ ሄኖክ ጋር ከልድክ ብሎ ስድስት ሰባት ወር ሲጫጨቁኝ ነበረ። ዛሬ በእነሱ ምክንያት ነው ወደዚህ የመጣው። እነሱም ባርክ። ፀሐይነሽ ከየት ነች? ፀሐይንሽ ከአዳማ መልካሙ ከእንግሊዝ ፀሐይነሽ ከአዳማ መልካሙ ከእንግሊዝ። አይ ላቭ ዩ ታውቃላችሁ፣ የእግዚአብሔር ሰዎች ጋር ስትገናኙ ስፒሪት ነው ኢምፓርት። አሁን ይሄ ሰው ጋምቤላ በእኔ ላይ የሰራውን መንፈስ ነው ይዞት የሚገባው። አንዱ በእኔ ላይ የሚሰራውን መንፈስ

ለስማመድረአሩ ሰቻል ስሜ ታሪኩ አሸናፊ ይባላል። ከደብረ ዘይት ነው የመጣሁት። እግዚአብሔር መልካም ነው። እኔ ዛሬ ደስ ያለኝ ነገር መምህሩ ገብቷል። መምህሩ ደግሞ ዛሬ መልካም ስለሚያደርግ አትስጉ፣ ሁሉ መልካም ይሆናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። እኔ እግዚአብሔር ብዙ ነገር ነው ያደረገልኝ ደብረ ዘይት ላይ አሁን ላይ አይታችሁ እንደሆነ የደብረ ዘይት ነዋሪዎች ትኖራላችሁ፣ ቤቶች እየፈረሱ ነውና፣ እኔ ያለሁበት ኮንዶሚኒየም የቀበሌ ነው ያለኝና ሰኔ ላይ ስመጣ ያው ይፈርሳል አለዛም ደግሞ ግዙት ተብሎ በጣም አጣደፉንና አንድ ሚሊዮን 800 ሺህ ተገመተ። የኔ ባለአንድ መኝታ ነው። እኛ ዘመድ ውስጥ ሚሊዮን የሚባል ሰው የለም። ምንም ማድረግ አልችልም፣ እንኳን ብሩ የእግዚአብሔር ሰው ልታጣሩ ትችላላችሁ። ሚሊዮን የሚባል ዘመድ የለኝም። አካውንቴ ላይ ከፎቶ በስተቀር የለኝም። መግዛት እንደማልችል ስለሚያውቁ ዛሬ መጥቶ ይለጥፉብኛል። እኔ ዘይት ለጥፍበታለሁ፣ ኢየሱስ ጌታ ነው። ዘይት ቀበዋለሁ፣ ይቀየራል እላለሁ። ወይ ገዛዋለሁ ወይ ታሪ ነገራቸው ቋንቋቸውን ተደባልቆ ለእኔ የሚመቸኝን ነገር ያዘጋጃል እላለሁ። ብዙ ጊዜ ያወራበታለሁ ቤቱ ላይ መጨረሻ ላይ እንዲሆነ አሁን ደርሰው ያው ያው የቤት ኪራይ የዓመት ክፈይ ተባለ። ተበድሬ ከፈልኩ። አምስት ሺህ ብር ነው ተበድሬ ከፈልኩ። ለምን እኔ ቀን ሰራተኛ ነኝ። ሁለት ልጆች አሉኝ። ያለ አባት ነው የማሳድገው። አባት ግን እግዚአብሔር ስላለ ይኖራሉ ልጆቼ። ነገ ደግሞ መልካም ይሆናል። ነገ ደግሞ ደስ የሚል ነገር ይሆናል። እግዚአብሔር ደግሞ አይጥለኝም። አሜን። ደግሞ በደብረ ዘይት ላይ ያማረ ቤት ይሰጠኛል። የቀበሌ ቤት አልፈልግም። የእግዚአብሔር ሰው የቀበሌ ቤት ማለት ጠባብ ጫማ ነው። እውነት ነው የምልህ፣ የቀበሌ ቤት ማለት ጠባብ ጫማ ነው። አይመችም፣ ለመሄድ ይቆረቁራል። ምናልባትም እግር ታሞ ሊቆረጥ ስለሚችል እኔ አውጣኝ ነው የምለው። የእግዚአብሔር ሰው እዚህ ነበርና እዛ አካባቢ ነበር የተቀመጥነው የፍቅር ስቶታ ያላችሁ ሲባል መጣውና ዘሬን ዘራው ሳመጣው ዶክሜንቴን ይዤው ነበር የመጣሁትና የእግዚአብሔር ሰው እዚህ ጋር ነበረ። እጁም እግሩም ለኛ አንድ ነው። የእግዚአብሔር ሰው ግዴታ በእጅ ያዙት አትበሉት፣ እግሩ ስር ጣሉት። እግሩ ስር ስከታው ረገጠልኝ። ማተብ ነው። ኢየሱስ ጌታ ነው። በእጁም ቢነካ ማተብ ነው፣ በእግሩም ቢነካ ለእኔ ማተብ ነው። መንካቱን ሳየው አነሳሁት ይዤው ሄድኩ። ዛሬ ለሆነው ነገር ሆነ መልካም ሆነልኝ ማለት ነው። የቤት ኪራይ ቀየር መባል በዛ ሁኔታ አይሆንም። እግዚአብሔር ኪሴን ስለሚያውቅ ያንን አድርጎልኛል። ያሆነልኝ ወደ ቤት ገባሁ እና ይህንን ነገር እየጸለይኩ ስለነበረ ከእግዚአብሔር ሰው ጋር አንድ ነገር ልናገር። እዚህ ጋር ትንቢተ ሕዝቅኤል ምዕራፍ ሰላሳ ሰባት ላይ ያለውን ነው ከቁጥር አራት ያለውን አነባለሁ። እርሱም እንዲህ አለኝ በእነዚህ አጥንቶች ላይ ትንቢትን ተናገር፣ እንዲህም በላቸው፤ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ዛሬ ትዳሬ ተበላሽቷል፣ ኑሮዬ ተበላሽቷል፣ የልጄ ባህሪ ተበላሽቷል፣ ብዙ ነገር ተበላሽቷል። እነኛ ለእኔ አጥንቶቼ ናቸው። ዛሬ እግዚአብሔር ሰው ቃል ያወጣልኛል። መጨረሻ የሚሆነውን ደግሞ እናገራለሁ። ኢየሱስ ጌታ ነው። ምዕራፍ 37 ከቁጥር 10 ላይ ያለውን አነባለሁ። እንዳዘዘኝንም ትንቢት ተናገር፣ ትንፋሽም ገባባቸው ሕያውም ሆኑ፣ እጅግም ታላቅ ሰራዊት ሆኑ፣ በግራቸው ቆሙ ይላል። በኢየሱስም ዛሬ ነገሬ በእሱ በኩል አልፎ እንደሚቆም አምናለሁ። ቤትና መኪና ደግሞ ስገዛ ድጋሚ ስለምመጣ ተባረኩ። ጠባቡ ጫማ ይመታ በቃ